ተመልሰናል። አድማጮቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። ሌላኛውን ጉዳይ እንመልከት። ጄናሮ ጋቱሶ የጣሊያን ብሔራዊ ቡድን አሰልጣኝ በመሆን ተሹሟል። ይህንን ጉዳይ እናንሳው ከዛ በፊት የሊቨርኩሰንን ጉዳይ የዓለም የክለቦች ዋንጫን እያነሳን ስለነበር የሀብት ልዩነቱንም ብናነሳው እያልኩ ነበር፣ በክለቦች መካከል ያለውን ኦኬ። እሱን እናንሳ ያ በግልጽ የሚታይ ይመስለኛል። ትናንትና እንግዲህ ጀምሯል። ከዚህ በኋላም ይሄ የሀብት ልዩነት በግልጽ የሚታይባቸው ብዙ ጨዋታዎች ይኖራሉ ተብሎ ይጠበቃል። ይህንን ጉዳይ እንመል አልክ ነው ቅድም በመጠኑ ስለ ኦክላንድ ሲቲ ስናነሳ የሀብት ልዩነትንም እያነሳን ነው ማለት ነው። ግን በጠቅላላው ደግሞ እንደ ውድድር በተለይ በአውሮፓ ክለቦችና በተቀሩት አህጉራት ክለቦች መካከል ያለው የፋይናንስ አቅም ልዩነት በጣም በጣም ሰፊ ነው። አሁን እንግዲህ ስድስት የደቡብ አሜሪካ ክለቦች ይሳተፋሉ እዚህ ውድድር ላይ ብዙ ናቸው። ቦካ ጁኒየርስ፣ ሪቨርፕሌት፣ ፍላሚንጎ፣ ፍሉሚኔንሴ፣ ቦታፎጎ፣ ፓልሜራሽ አይነት ክለቦች ይሳተፋሉ። ግን የእነዚህን ክለቦች የፋይናንስ አቅም እንኳ ከአውሮፓ ቀጥሎ ትልቁ የእግር ኳስ አህጉር የሚባሉ ደቡብ አሜሪካ አይደለም እና ከአውሮፓዎቹ ጋር ብታወዳደሪያቸው በፍጹም የሚገናኝ አይደለም። አሁን ለምሳሌ የእያንዳንዱን ክለብ በአውሮፓ የሚወዳደረውን ክለብ ስራ አስራ ሁለት ክለቦች ናቸው ከአውሮፓ የሚወዳደሩት ከእነዚህ መካከል እንደው አቨሬጁን እንውሰድ። ትራንስፈር ማርኬትን ብቻ እንውሰድና የእያንዳንዱ ስብስብ አማካይ የገበያ ዋጋ ስንት ነው? ለምሳሌ ፓሪሳን ጀርማ አለ። የእያንዳንዱ ተጫዋች የቪጂንያ የገበያ ዋጋ አሁን ባለው ፐርፎርማንስ ዘጠና ሚሊዮን ነው ብለን እንውሰድ፣ ወይም ሰማኒያ ሚሊዮን ነው። ከዚያ የሁሉንም ተጫዋቾች ደምረን አቬሬጁን እናውጣ እና ይህንን ለሁሉም ክለቦች ብናደርግ በዚህ ውድድር ላይ የሚሳተፉት የአውሮፓ ክለቦች በትራንስፈር ማርኬት የእያንዳንዱ ስኳድ የማርኬት ቫሊዩ በአውሮፓ አቬሬጁ 714 714 ሚሊዮን ዩሮ ነው። አቬሬጁ አሁን የአንዳንዶቹ 1.5 ምናምን የሚደርስ ሊኖር ይችላል። የሲቲ ፔዥ ወይ ሪያል ማድሪድ። የደቡብ አሜሪካ ቀጥሎ ያለው ትልቁ የእግር ኳስ የኃይል ማዕከል የሚባለው አህጉር ደቡብ አሜሪካ ነው። 144 ሚሊዮን 714 ለ144 ሚሊዮን ሰሜን ማዕከላዊ አሜሪካና የካሪቢያን ክለቦች አማካይ የስኳድ ዋጋ 60 ሚሊዮን፣ የእስያ 58፣ የአፍሪካ 29፣ የኦሺኒያ 9። ልዩነቱ ይህን ያህል በጣም ሰፊ ነው። ስለዚህ አሁን ይሄኛው ውድድር ደግሞ በአይነቱ ከዚህ በፊት አይተናቸው ከምናውቃቸው ውድድሮች ሁሉ በጣም የተለየ ስለሆነ አንድ ሉዊስ ኤንሪኬ ራሱ የፔዥ አሰልጣኝ በቅርብ ጊዜ አንድ ቃለ ምልልስ ነበር እና እኔ እንደሚመስለኝ ይህንን ውድድር ለማሸነፍ ፌቨራይቶቹ የአውሮፓ ቡድኖች ናቸው። ምክንያቱም ብዙ ደቡብ አሜሪካን ተጫዋቾች ለምሳሌ በብራዚል፣ በአርጀንቲና፣ በኡሩጓይ ያሉ በአሜሪካ፣ በደቡብ አሜሪካ፣ በሴንትራል አሜሪካ፣ በአፍሪካ ያሉ ጥሩ ጥሩ ተጫዋቾች አሉ። በየአህጉራቱ ምርጥ ምርጥ የሚባሉ ተጫዋቾች ለምሳሌ በአርጀንቲና ምርጥ የሚባሉ ተጫዋቾች በሪቨርና ቦካን ያሉት በዛው በአህጉር ውስጥ የሚጫወቱት በአፍሪካም ያሉት ምርጥ ተጫዋቾች ለምሳሌ በግብጽ ምርጦቹ ለአህሊ ነው የሚጫወቱት፣ አይነት እኛ ግን አውሮፓ እንደ እግር ኳስ ኮንቲኔንት ማለት ነው። የላቲን ምርጦቹ ተጫዋቾች እኛ ጋር ነው የሚጫወቱት፣ የአፍሪካ ምርጦቹ ተጫዋቾች እኛ ጋር ነው የሚጫወቱት፣ የአውሮፓ ምርጦቹ ተጫዋቾች እኛ ጋር ነው የሚጫወቱት፣ የእስያ ምርጦቹ ተጫዋቾች እኛ ጋር ነው የሚጫወቱት። ይሄ ከፍተኛ የፍክክር ኢምባላንስ ነው። ስለዚህ እነዚህ ጥሩ ጥሩ ተጫዋቾች ያሏቸውም ቢሆን የአውሮፓ ክለቦች ያልወሰዷቸው ምርጦች ነው እነሱ ጋር ያሉት። የብራዚል ምርጥ ተጫዋቾች ብራዚል ውስጥ አይደለም የሚጫወቱት ወይ ለብራዚል ክለቦች አይደለም የሚጫወቱት የሚል አስተያየት ሰጥቷል። ለምሳሌ እዚህ ውድድር ላይ ከሚሳተፉት 12 የአውሮፓ ክለቦች ውስጥ 46 የደቡብ አሜሪካ ተጫዋቾች አሉ። 46 አትሌቲኮ ማድሪድ ውስጥ ነው ብዙ ያሉት፣ ያው ብዙ አርጀንቲናያን ምናምን ስላሉ 8 ግን በአጠቃላይ 46 ይሄ ነው የኢኮኖሚ ጋብ። ምክንያቱም የአርጀንቲና ክለቦች፣ የብራዚል ክለቦች፣ የኡሩጓይ ክለቦች፣ የአፍሪካ ክለቦች፣ የእስያ ክለቦች፣ የሰሜን አሜሪካ ክለቦች ባለው የፋይናንስ አቅም ልዩነት ምክንያት በአውሮፓና በእነሱ መካከል ባለው የገንዘብ አቅም ልዩነት ምክንያት እነዚህን ተጫዋቾች በክለቦቻቸው ማቆየት አይችሉም። ገና በ11 በ17 ዓመቱ ፍራንኮ ማስተንቱዋኖ ወደ ሪያል ማድሪድ መሄዱ ነጋሪ ነው። ይህንን ተጫዋች ሪቨር ፕሌት ለአምስት ዓመት ሊጠቀምበት አይችልም። የማይሆን ነገር ቶሎ መሸጥ አለበት። ሻጭ ናቸው። ሪቨርም፣ ቦካም፣ ፍሉሜኔንስም፣ ፓልሜራስም፣ ማንም ትልልቆቹ ክለቦች እና ከአራት እጥፍ በላይ ነው የአውሮፓ ክለቦች አማካይ የስኳድ ዋጋ ከደቡብ አሜሪካኖቹ ጋር ሲነጻጸር። ከሌሎቹ ጋማ ስንት እጥፍ ይሆናል? አሁን ትራንስፈር ማርኬት በዝውውር ጉዳይ ላይ ስፔሻላይዝ ያደረገ በተጫዋቾች የማርኬት ቫሉዌሽን ላይ ስፔሻላይዝ ያደረገ የጀርመን ዌብሳይት እና ብዙ ጊዜ ሲጠቀስ ትሰሚያለች። አሁን ከአውሮፓ በጣም አነስተኛ የሚባል የስኳድ ቫሊዩ ያለው በዚህ ውድድ ላይ ከሚሳተፉት መካከል ሬድቡል ሳልስቡርግ የሚባለው ክለብ ነው። የሬድቡል ሳልስቡርግ የማርኬት ፕራይስ የማርኬት ቫሊዩ የተጫዋቾቹ የስኳዱ ዋጋ 152 ሚሊዮን ዩሮ ነው። እና ይህንን ወስደሽ ወደ ደቡብ አሜሪካ ብትወስዱ ሶስተኛ ነው የሚሆነው። በቀጥታ እዚህ አሁን አውሮፓ አስራ ሁለተኛ ነው የሚበለጠው ሁለት መቶ ሰላሳ ስምንት ሚሊዮን እና ሁለት መቶ ሀያ ሚሊዮን ዩሮ የገበያ የዋጋ ተመን ባላቸው በፓልሜራስ ና በፍላሜንጎ ስኳድ ብቻ ይሆናል። ምክንያቱም ሳልዝበርግ በዚህ ውድድር ዘመን ጥሩ ሲዝን አላሳለፈም። የተጫዋቾች ዋጋ በየጊዜው አፕሪሺየት ና ዲፕሪሺየት ያደርጋል። ጥሩ ሲዝን ለምሳሌ ፔዥ ተጫዋቾች አሳልፈዋል። የእያንዳንዱ ተጫዋች ዋጋ የዛሬ ስድስትና አሁን እንኳ አንድ አይደለም። በቀጥታ ከወቅታዊ ፎርም ጋር የሚገናኙ ስለሆነ የሳልዝቡርግም እንደዚህ በጣም የወረደው አንድም እንደምታቂው ፔፕላይንደርስ ሳይቀር የክሎፕ ምክትል የነበረው ሰው ተሰናብቶ ስለነበር ነው። አሁን በአውሮፓ ውዱ ስኳድ ያለው የሚባለው ቪኒሸስ፣ እምባፔ፣ ጁድ ቤሊንጋም፣ ቫልቬርዴ ምናምን ያሉበት የሪያል ማድሪድ ስብስብ ነው። አንድ ነጥ አራት ቢሊዮን የዋጋ ተመናለው ሲቲ አንድ ነጥብ አንድ ወደ አንድ ነጥብ ሁለት ይጠጋል ፔዤ አንድ ቢሊዮን አካባቢ አንድ ቢሊዮን ሀምሳ ሚሊዮን አንድ ነጥብ አምስት ቢሊዮን አንድ ነጥብ ዜሮ አምስት ቼልሲ ዘጠኝ መቶ አርባ ሁለት ባየርን ስምንት መቶ ስልሳ ስድስት ኢንተር ስድስት መቶ ሰባ ስምንት ዩቬንቱስ ስድስት መቶ ሰላሳ ስምንት አትሌቲክ አትሌቲኮ ማድሪድ አምስት መቶ አስራ ስድስት ቦሩሲያ ዶርትሙንድ አራት መቶ ሰላሳ ስድስት ቤንፊካ ሶስት መቶ ሰላሳ አራት ፖርቶ ሶስት መቶ ሰላሳ ስምንት ነሳልዝቡርግ መቶ ሀምሳ ሶስት ናቸው። የኢኮኖሚክ የእንደዚህን አይነት የኢኮኖሚክ ዲስፓሪቲ በግልጽ የሚያሳይች ቅድም ያነሳኋቸው ሁለቱ ፓልሜራሽና ፍላሜንጎ ሶስት መቶ እንኳ አይመሏል የዋጋ ቫሉዌሽን ናቸው። ከዛ ቦታፎጎ ሪቨር ቦካ ጁኒየር 78 ነው ለምሳሌ ፍሉሜኔንስ የ73 ሚሊዮን እና ልዩነቱ በአውሮፓ ውድድሮች ላይ እዛው በየሊጉ ይታያል። ይሄ በሀብታሞቹና በሌሎቹ መካከል ያለው ልዩነት ለምሳሌ እንደሆነ በሌላው ኢኮኖሚ ዘርፍ እንዳለው ነው። የዓለምን ይህን ያህል የአሜሪካንን ይህን ያህል ኢኮኖሚ ገንዘብ የያዙት በጣም ጥቂት ቢሉ አንድ ፐርሰንት የሚሆኑት ባለጠጎች ዘጠና ዘጠኝ ፐርሰንት የሚሆነውን የአሜሪካንን ኢኮኖሚ ይቆጣጠሩታል ይባላል። ስለነ ኤሎን ማስክ ስለነ ጄፍ ቤዞስ ወይ ቢልጌትስ ወይ ስለሌሎች ሰዎች እንደሚነገረው አይነት ማለት ነው። እግር ኳሱም ውስጥ እንደዚህ አይነት የፋይናንሻል ዲስፓሪቲ አለ እና በሌሎቹ ሀገራትና በአውሮፓ በሌሎቹ ሀገራትና በአውሮፓ መካከል ያለው ልዩነት በጣም ሰፊ ነው። ምክንያቱም የአርጀንቲና ቡድኖች በየአመቱ የብራዚል ቡድኖች በየአመቱ ነው ዲስማንትል የሚደረጉት የሚፈራረሱት በየጊዜው። አሁን እንግዲህ ትልቁ የጥፋት ነጥብ የሚሉት እነሱ የቦስማን ህግ መምጣት። የቦስማን ህግ እስኪመጣ ድረስ ለምሳሌ አንድ ኤሲ ሚላን ልበል ኤሲ ሚላን ከጣሊያናውያን ውጭ የሆኑ ብራዚላዊ ይሁን ጀርመናዊም ይሁን ብራዚል ከአውሮፓ ውጭ ነው፣ ጀርመን ግን አውሮፓ ውስጥ ነው። የውጭ ሀገር ዜጋ የሚባል ተጫዋች ከሶስት በላይ መያዝ አይችልም ነበር። ስለዚያ ትልልቆቹ ክለቦች ታለንት ኮንሰንትሬት ማድረግ አይችሉም፣ እዛው ምርጥ ምርጥ ተጫዋቾች። አሁን ምን ሆኑ መሰለሽ? በፊት ለፊዮረንቲና ባቲስቱታ ይጫወታል፣ ኤጅሙንዶ ይጫወታል፣ ሩይ ኮስታ ይጫወታል፣ ወይ እንዲህ አይነት ወይ ለሳምፕ ዶሪያ ሩድ ሁሊት ይጫወታል፣ ጀሉከ ቪያሊ ይጫወታል፣ አቲሎ ሎምባርዶ ይጫወታል፣ ወይ ሮበርቶ ማንቺኒ ይጫወታል። በጣሊያን ሰባት ክለቦች ውስጥ የማትጠብቂያቸው አሁን በዚህ ዘመን ሊታሰብ የማይችል የገናና ስሞች ስብስብ ነበር። በየሀገሩ ግን እንደዛ ነው የነበረው። የጣሊያን ሰቭን ሲስተርስ ምን ስለሚባል ለዋንጫ የሚፈካከሩ ሰባት ቡድኖች ስለነበሩ ነው። ግን ፓርማ ለምሳሌ ቹራም ካናቫሮ ክሬስፖ፣ ቬሮን አይነት ተጫዋቾች ወይም ኤንሪኮ ኪዬዛ የፌዴሪኮ ኪዬዛ አባት። የቦስማን ሕግ ሲመጣ ግን የአውሮፓ ክለቦች ተጫዋቹ የአውሮፓ አህጉር ሀገር ዜጋ እስከሆነ ድረስ ያለ ገደብ መጠቀም ይችላል ክለቡ። ያ የሶስት የውጭ ሀገራት ዜጎች ኮታ ቀረ። ስለዚህ አሁን ብድግ ብሎ ማንቸስተር ዩናይትድ እኔ አስራ አንድ ፖርቱጋላውያንን አሰልፋሉ ቢል የሚከለክለው ህግ የለም። አስራ አንድ ፖርቱጋላውያን መጠቀም ይችላል ማንቸስተር ዩናይትድ በአንድ ጨዋታ። በፊት አይደለም አስራ አንድ ፖርቱጋላውያን፣ በአጠቃላይ ሶስት አውሮፓውያንን እንኳን በመጀመሪያ አሰላለፍ ውስጥ ማን አራት የውጭ ሀገር ተጫዋቾችን እንኳን አውሮፓውያንን ጨምሮ ማሳተፍ አይችልም ነበር። ስለዚህ የገንዘብ አቅም ያላቸው ትልልቆች አውሮፓ ክለቦች ተጫዋቾች ያለ ህግ ስርዓት እንደፈለጉ አኩሚሌት ማድረግ ቻሉ። እንጂ የሆነ ጊዜ ኮ እኮ እንደማንድ የሚነገር ስቶሪ አለ። የቫሌንሲያ ወይም የሪያል ማድሪድ አሰልጣኝ የትኛው ኃላፊነት ላይ ሆኖ ይህንን ስህተት እንደሰራ አላቅም። ሆሬ ቫልዳ ነው አሰልጣኝ ያለ። በአንድ ጨዋታ ከሶስት በላይ የውጭ ሀገር ዜጋ መጠቀም ስለማትቺ ትርጉም የለውም። ለምሳሌ ፓትሪክ ቪዬራ ወደ አርስናል የመጣበት አንደኛው ምክንያት በሚላን ብዙ መሰለፍ ያልቻለበት አንደኛው ምክንያት ዲያን ሳቪቼቪች፣ ዝቮኒሚር ቦባን፣ ማርሴል ዴሳይ አይነት ተጫዋቾች ነበሩ። የውጭ ሀገር ተጫዋቾች ያኔ ጆርጅ ወያም ከዛ በኋላ ነው ኢብራሂም ባ ምናምን ሄዱት። ስለዚህ ብዙ መጫወት አልቻለ እና ቬንገር ያውቁታል። ገና ፈረንሳይ በነበሩበት ጊዜ የከውን አሰልጣኝ እያሉ ራስና ለመጡት መጫወት አይችልም። ዝ ካጫወችም ዝም ብሎ ነን ፕሌንግ ስንትን ነው የሚሆነው እንጂ ትርጉም የለም። አይጫወትም። ያ ህግ ከተሻረ በኋላ ግን ይሄ ጉዳይ ቀረና እንደፈለጉት የታለንት ማከማቻ ሆኑ ትልልቆቹ ክለቦች። አሁን በፊት እንደነበረው አይነት ማራዶና ለናፖሊ የሚጫወትበት ታሪክ የሚታሰብ አይደለ። ወይም ናፖሊ ያኔ በነበረበት ደረጃ ምክንያቱም ናፖሊ በታሪኩ ሰሪ አሸንፎ የማያውቅ እሱ ከመምጣት በፊት ላለመውረድ ይጫወት የነበረ ነው። አሁን ይሄ ውድድር ይህን ውድድር የብራዚል ቡድን ቢያሸንፍ ይህንን ውድድር ባያሸንፍም ፍጻሜ ቢደርስ ግማሽ ፍጻሜ ቢደርስ፣ ወይ የአርጀንቲና ቡድን ግማሽ ፍጻሜ ፍጻሜ ቢደርስ አጠቃላይ የኢኮኖሚ ኢምባላንሱን አይቀርፈውም ግን በመጠኑ ያሻሽለው ይሆናል። አሁን በቅርብ ጊዜ ሌላ ውድድር አለ አይደለም? የዓለም የክለቦች ዋንጫ ሲባል የነበር ይህንን ውድድር ከመጀመሩ በፊት ፊፋ በየዓመቱ የሚደረግ የዓለም ክለቦች ዋንጫ ምንለው። አሁን እንኳ ይኸኛውን ውድድር የዓለም ክለቦች ዋንጫ ወይም ክለብ ወልድ ካፕ ብሎ ስለጠራው በድሮ መጠሪያው በኢንተርኮንቲኔንታል ካፕ በሚል ቀይሮታል። አሁን ባለፈው ሪያል ማድሪድ ያሸነፈው ውድድር ማለት ነው። አሁን ይህንን ውድድር ብታይ ካለፉት አስራ ሰባት አሸናፊዎች አስራ ስድስቱ የአውሮፓ ክለቦች ናቸው። በፊት እንደዚህ አልነበረም። ለምሳሌ ከ1960 እስከ 1924 እስከ 2004 ባለው ጊዜ እየተፈራረቁ ነበር ያሸንፉ የነበሩት 21 ጊዜ የላቲን ክለቦች 22 ጊዜ የአውሮፓ ክለቦች ነበር የሚያሸንፉት። ከዛ በኋላ ግን የፋይናንስ ልዩነቱ የታለንት መሰባሰቢያ ቦታን የአውሮፓ ትልልቆቹ ክለቦች ብቻ አደረገው። ምርጦቹ ተጫዋቾች አሁን ለምሳሌ በሀገሩ ቢሆን ለፓልሜራሽ በዚህ ውድድር ላይ ይሳተፍ ነበር። ኤንሪክ ለሪያል ማድሪድ ግን ስንት ጨዋታ ነው የጀመረው በዚህ ዓመት? ሪያል ማድሪድ አፎርድ ያደርጋል ኤንሪክን አይነት ተጫዋች ስልሳ ይሁን ምን ሚሊዮን ምናም ገዝቶ ሀብት አለው። ተጫዋቾች ማከማቸት የሚችል የመክሰር አቅም አላቸው። ከስሮ ሰርቫይቭ የማድረግ አቅም አላቸው። በዝውውር ስህተት የመስራት አቅም አላቸው። የአውሮፓ ክለቦች ግን ይህንን የማድረግ አቅም የላቸውም። አሁን ብዙ ጊዜ ክርክር ሲቀርብ ይህንን ውድድር ውድድሩ አስፈላጊ አይደለም ብለው ሲቃወሙ የምትሰሚያቸው የላቲን ክለቦችን አይደለም። የላቲን ክለቦችማ በቃ ሀሳባቸው በሙሉ የዓለም ክለቦች ዋንጫ ነው፣ በጣም ይፈልጉታል። ይህን ውድድር የአውሮፓ ክለቦች ግን አይፈልጉትም። ብዙዎቹ አይደክመናል፣ ድካም ነው። እንደ ጓርዲዮላ ነው በቀደም ትንሽ ላለ ስንሞት እናርፍ፣ የለም ችግር የለም ሲል ነበር። ግን በአጠቃላይ ራሱም ኮምፕሌንስ ያደርግ ነበር ይህንን ውድድር በተመለከተ አሁን የዓለም ዋንጫ በየሁለት ዓመቱ ይደረግ ምናምን ሲባል የዓለም ዋንጫ በየሁለት ዓመቱ የመደረጉን ሜሪትና ዲሜሪት አቅርበች አይ በየሁለት ዓመቱ የሚደረግ ከሆነ እኮ የዓለም ዋንጫን ፕሪቪሌጅ እያጣ ነው። ነው አንዱ የዓለም ዋንጫ ሚስቲክ በየአራት ዓመቱ መደረጉ ነው ምናምን ልት ትቻለሽ ይህንን ክርክር ልከራከረው እችላለሁ። ግን እንደ አንድ ቫሊድ ክርክር ወስደዋለሁ። ግን በአብዛኛው የዓለም ዋንጫ በየሁለት ዓመት መደረግ የለበትም የሚለው ክርክር የሚነሳው ከማን ነው? ከአውሮፓ በአጠቃላይ እግር ኳስን በተመለከተ ያለን አስቴት ዩሮ ሴንትሪክ ይሄ ውድድር ለላቲን ሀገራት ምን ማለት ነው የአለም ዋንጫ ሁለት መቶ ፊፋ ከዩናይትድ ኔሽንስን በላይ አባል ሀገራት አለ ሁለት መቶ አስር ምናምን ሁለት መቶ አስራ አንድ ከዚሁ ሰማኒያ ብቻ ናቸው በአለም ዋንጫ ታሪክ በመቶ አመት የተሳተፉ ለብዙ ሀገራት የመሳተፊያ እድል አይሰጥም ስለዚህ የአለም ዋንጫ ፎር ተሳታፊው ቁጥር መስፋቱ ድግግሙ መፍጠኑ ጥሩ ነው ብሎ አፍሪካ ውስጥ አንድ ሰው ቢናገር የሆነ ምክንያት አሉ ግን የአውሮፓዎቹ ክርክር ዩሮሴንትሪክ ክርክር ለምሳሌ ጨዋታ ቁጥር በዛ ተጫዋቾች ተዳከሙ ምናምን ይባላል። እውነት ነው በመጠኑ ግን ይሄ የሚመለከተው አምስት ፐርሰንት የሚሆኑ ተጫዋቾችን ለሲቲ የሚጫወቱ ለሊቨርፑል የሚጫወቱ ለሪያል ማድሪድ የሚጫወቱ ለባርሴሎና የሚጫወቱ በእንግሊዝና በአውሮፓ ውድድሮች ከመጨረሻው ጫፍ ለሚሄዱ በጣም ጥቂት ፐርሰንት ተጫዋቾች ነው የሚሰራው ይሄ። ብዙዎቹ ተጫዋቾች ጨዋታ አንሷቸዋል፣ እንዲያውም ብዙ አይጫወቱም። ሮድሪ ልክ ነው ስልሳ ሶስት ጨዋታ አድርጎ ሊሆን ይችላል ከ ከዛ በላይ ጨዋታ ያደረጉ ተጫዋቾች አይሮ ሀያም የሚሞሉ አይመስለኝ። ሀያዎቹ ከአጠቃላይ ተጫዋቾች ስንት ፐርሰንት ናቸው? ክርክሩ የተወሰኑ ኤሊት ክርክሮችን ብቻ ጫፍ ይዞ ያለ ክርክር ነው። እና አሁን ለምሳሌ በፊፋ በኩል ጃን ኢንፋንቲኖም አርሰን ቬንገርም አንድ በተደጋጋሚ ይህንን ውድድር ለመሸጥ ሲሞክሩ አንድ የሚያነሱት ጉዳይ እግር ኳስ አውሮፓ ኮ ብቻ አይደለም። ፓልሜራሽ መቶ ሚሊዮን ቢያገኝ ብላችሁ አስቡት ምን ማለት እንደሆነ ለፓልሜራሽ ልክ ነው ለሪያል ማድሪድ መቶ ምናምን ሚሊዮን ለሪያል ማድሪድም ትልቅ ነው ኢንፋክት ግን ለፓልሜራሽ እንደሚሆነው ለሪቨር እንደሚሆነ አይደለም ለምሳሌ ቦካ ጁኒስ መቶ ሚሊዮን አገኘ ማለት የዚህ ቡድን የስኳድ ዋጋ ቅድም ስንት ነው ያለ ሰባ ሶስት ሚሊዮን ያሉ መቶ ሚሊዮን ቢያገኝ ምን ማለት ነው ከስኳድ ዋጋ እጥፍ አገኝ ማለት እኮ እና ውድድሩ አስፈላጊ ነው አላስፈላጊ አይደለም ሌላ ክርክር ሊያስነሳ ይችላል ግን አሁን እንዲህ አይነቶቹ ውድድሮች አውሮፓ ቡድኖች ዶሚኔት ማድረጋቸው በፊት እንደዚህ አልነበረ ማለት ነው። ከ1963 1969 እስከ 2004 ያለውን ብቻ በ44 ዓመት ያለውን ዴታ ብትወስድ ተመጣጣኝ ነበር። 22 ለ21 ነው የነበሩ። ከዚያ ከቦስማን ህግ መውጣት በኋላና በተለይ ደግሞ ከሚሊኒየም ወዲህ ይሄ የኢኮኖሚ ልዩነት እየሰፋ ሲመጣ ልዩነት ተፈጠረ እንጂ ለምሳሌ አያክስ ለምሳሌ 1995 ቶኪዮ ላይ ሲሳተፍ ሁለት የውጭ አገር ዜጎች ብቻ ነው የነበሩት የሉይቫን ሀል ቡድን ከዛ 96 ና 97 ላይ ዩቬንቱስ ና ቦሩሲያ ዶርትሙንድ አራት አራት የውጭ ሀገራት ዜጎች ነበሯቸው ከዛ ሪያል ማድሪድ 98 ላይ ሲደርስ ሰባት የውጭ ሀገር ዜጎች ነበሩት። አሁን አስራ ምናምን አስራ ምናምን ሀያ ምናምን የውጭ ሀገር ዜጎች አሏቸው አንድ ጥሩ ምሳሌ 2019 ላይ ሊቨርፑል ፍላሜንጎ አሸንፎ ያኔ የነበረውን የአለም ክለቦች ዋንጫን በክላሲክ ፎርማት ሲያሸንፍ ሮቤርቶ ፈርሚኖ ነበር ጎሉን ያስቆጠረው የብራዚልን ቡድን ሲያሸንፉ በብራዚላዊ ተጫዋች ጎል ነበር ያሸነፉት። እና አሁን ነገሩ ሁሉ ተቀይሮ በመሀል እንግዲህ ከ2004 ወዲህ ባለው ጊዜ እንኳ ብቻ አንድ ጊዜ እንዳልኩ ኮሪንቲያንስ ብቻ ነው ቼልሲ ነው ያሸነፈው በፔራዊ ፓውሎ ጌሬሮ ጎል አማካይነት። ግን አሁን በኋላ የብራዚል አሰልጣኝ የነበሩት የደነር ሊዮናርዶ ባጅ ቺቼ ነበር አሰልጣኝ ነበር። ቼልሲ ብቻ ነው ያሸነፈው በዚህ ሁሉ ጊዜ በኦልሞስት በ20 ዓመት ውስጥ ለምን አሁን ያኔ ኮሪንቲያንስ ተጫዋቾች ምን ይላሉ? የብራዚል ሊግ አልቆ ስለነበር ለዚህ ጨዋታ ብቻ አንድ ወር ተዘጋጅተዋል። ቼልሲ በቀጥታ ከፉክክር አሁን ቅዳሜ ተጫውቶ ነው በሳምንቱ አጋማሽ ጨዋታ ያደረጉ። ያቺም ኤክሰፕሽን ነች ማለት ነው። በመሀል ኮሪንቲያንስ እንኳ ኮሪንቲያንስ ጥሩ ቡድን ነበር፣ ግን ቢሆንም ከቼልሲ ጋር የሚመጣጠን አልነበረም። እና ይሄ የፋይናንሻል ዲስፓሪቲ አሁን ከአንዳንድ በላቲንና በአውሮፓ በላቲንና ማነው በአውሮፓና በአፍሪካ በአውሮፓና በእስያ ቡድኖች መካከል ጨዋታዎች ሲደረጉ እንዲህ አይነት ትልልቅ ልዩነት ብናይ ይሄ የፋይናንስ አቅም ልዩነት የፈጠረው ነው ማለት ይቻላል። የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን።